ሁላችሁም አንድ ቁጥር ያላችሁት ከቴት ውጭ ነው። ቴት ብቻ ሁለት ቁጥር ያለችሁ ሁለት ቁጥር ነው። እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ለመሰባሰባችን ምክንያት የሆነን ልጃችን ህፃን ኑላዊ አዲስ ዛሬ ልደቱ ስለሆነ እግዚአብሔር ይባርክልን ይቀድስል ልጅ በረከት ነው ልጅ ስጦታ ነውና ከሀያ ሁለቱ ስነ ፍጥረት ልደት የሚከበረው ለሰው ልጅ ብቻ ነው። ምክንያቱም እግዚአብሔር ስራ የሰራበት የእግዚአብሔርን ስራ የምንመሰክርበት ስለሆነ ለሰው ልጅ ነው ልደት የሚከበረው እና ልጃችን ኖላዊ ዛሬ ሁለተኛ ዓመቱ ነው። ይህንን ምክንያት በማድረግ ነውና እና ቤተሰብ የተሰባሰብ ነው። ልጁን እግዚአብሔር ይባርክልን። ያውም የቦክር ልጅ ነውእና የእግዚአብሔር ስጦታ የሆነውን ኖላዊን እግዚአብሔር ይባርክልን። ዛሬ በመወለዱ ነው የተሰባሰብነው። ተምሮ አድጎ ለምረቃቱ ያብቃልን። በቅድማ ግን ለዛሬ ያደረሰን እግዚአብሔር ስለሆነ ድምጻቸውን ከፍ አድርጋችሁ አመስግኑት እግዚአብሔርን እስኪ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ይጠብቀን። ቤቱን እግዚአብሔር ይባርክልን። ቤተሰቡን እግዚአብሔር ይጠብቅልን። ልጃችን አድጎ ትልቅ ሆኖ ለቁም ነገር ያብቃልን። ሁለተኛ ልጅም እየመጣ ነው። የእሱንም ልደት ክርስትና እንድናከብር እግዚአብሔር ይርዳን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን እግዚአብሔር አምላካችን ድልክልን በቸርነቱ እንዳይለየን እንድያል ቅዱስ ስሙን እንጠራለን። ድንጋድር ጎልኛል የሰራዊት ጌታ፣ ድንጋድር ጎልኛል የሰራዊት ጌታ። አረሳኝ ማምላክ አነሳኝ ከትቢያ ሳይገባል አምላክ ሳይገባን ሳይገባን ጌታ ሳይገባን እዚህ ያደረሰን እኛ ማንን። ሰላም ጤና ይስጥልን። ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ስንት ዓመት ነው? ስንት ዓመት ነው? አንድ በል ሁለት በል ሁለት ዓመቱ ነው። በድጋሚ እንግዲህ ጥሪያችን አክብራችሁ በአካል የተገኛችሁ ቤተሰቦቻችን እንዲሁም ደግሞ እኛም ምርጫችሁ አርጋችሁ እንግዲህ የትዮ ቻናሉን ክሊክ አርጋችሁ እየተመለከታችሁን ያላችሁ ቤተሰቦቻችን ሁላችሁም በጣም እናመሰግናለን። ጭብጨባ የለም። እንኳን ለዚህ ቀን አበቃሽ። ሁለት ዓመት እንደ ቀልድ ዳው አይገርምም? በጣም በቃ ሁሌ ነው የምናገረው፣ ዛሬ መድገም እፈልጋለሁ። ለነገ የሚባል ነገር የለም። ብዙዎች ነገ ይደርሳል፣ ነገ ነገ ነገ ነገ እያሉ እድሜያቸው ይሄደ ብዙ ነገሮችን ያጣሉና መሆን ካለበት እንደ እግዚአብሔር ፍቃድ ዛሬ ነው። ዛሬ ደግሞ በልዩ ሁኔታ ወደ እናንተ መተናል። እንደዚህ ፕሮግራማችንን ድምቅ ሽብርቅ ያደረጉልን ብዙ አጋሮቻችን አሉ። እነሱንም የምንጠቅስላቸው ይሆናል። አብራችሁን እንድትቆዩ እንጋብዛለን። ዛሬ እንግዲህ ከቤተሰቦቻችን ሰዎቻችን ጋር የምንጫወተው ጥሩ አስቂኝ አዝናኝ ብዙ ፕሮግራሞች አሉ አይደል? ምን ትሰማሽ እንግዲህ እኔ በጣም ደስ ብሎኛል ነው ለምን ለመናገር ያው እንግዲህ አንድ ላይ ባረገው ደስ ይለኝ ነበረ አዎ ሁለቱንም አንድ ላይ ባከብር ደስ ይለኝ ነበር በጣም እየጠበቅን ነበር ያው ሁለተኛ እርጉዝ ስለሆነች ኦልሞስት ቀኑም ስለተቃረበ ያው ሁለተኛውም ልጅ በዚህ ቀን ይወልዳል ብለን አስበን ነበር አልተወለደም ቀጣይ እንግዲህ የቃለየለት ይይለት መጋቢት 14 ነው ምናልባት ያኔም ከተወለደ ላይቆይ ይችላል እስከዛ እንግዲህ እስከዛም ካልቆየ እንግዲህ መሀል ላይ ጠረቀምቀም አድርጌ አርጌ ሶስቱንም ጨምቄ ለሶስት አካፍዬ አባዝቼ አንድ ቀን አከብርላቸዋለሁ ከዚህ በኋላ እና ዛሬ በጣም ደስ ብሎኛል፣ ስለ እውነት ያው እስከዛሬ ድረስ ለመጀመሪያ ጊዜ መጀመሪያ ልፍና የለታለው ዛሬ ሁለተኛ፣ ቀጣይ ደግሞ እየመጣ ነው። እሱንም ደግሞ ለማክበር ያብቃል። እንግዲህ እንደምትመለከቱት በሀገር ባህል ልብስ እንደዚህ ሸብረቅ ደመቅ፣ ወዝ ወዝ ያደረገን ያሳመረን ማለት ነው። አንቺ ባትናገሪው እራሱ እርግጠኛ ነኝ። እነሱ ምን እያሉ ነው? አቤል ጥበብ፣ አቤል ጥበብ ነው። ያው እንግዲህ ዩቲዩብ ከጀመርን ጀምሮ አቤል ጥበብ ነው፣ አቤል ጥበብ ነው፣ አቤል ጥበብ ነው እያልን ያለን ያለ ነው። ምናልባት አሁን ላይ ታያችሁ ይችላል፣ በኋላ ላይ በደንብ እናሳያቸዋለን። ሙሉ ልብሱን ከነልጃችን እንዲያሳምረን ያስዋበን አቤል ጥበብ ነው። ስክሪኑ ላይ ባለው ስልክ እየደወላችሁ እንግዲህ ለፋሲካም፣ ከዛም በፊት ፕሮግራም ካላችሁ ደመቅ ሸብረቅ ማለት ትችላላችሁ። እንዲሁም ደሞ ዲኮሩ ለአይን እራሱ አይጠገብም። እንደት እ እንደት ነው ዲኮሩ፣ ማክ ሮያሊቲ ይባላል። በጣም በትላልቅ የሰርግ ፕሮግራሞች ስራዎቹ ይታወቃል። በጣም አንጋፋ ትላልቅ ስራዎችን የሚሰራ ልጅ ነው። እንግዲህ ዛሬም የኖ ላይ ሁለተኛ አመቱ ነው ስለው እረ ምን ችግር አለው አለው ብለው በጣም በሚያምር ሁኔታ የልደት ፕሮግራም እንደዚህ ሰርግ መስሎ እንደውም ዛሬ ልዑል ነው እንደ ማነው የልደቱን የሚያከብረው ብይስክል ድረስ እንዲህ አሳምሮኛል። ማክ ሮያሊቲ በጣም አመሰግናለሁ። ለተለያዩ ፕሮግራሞች እንግዲህ የምትፈልጉት ስክሪው ላይ ባለው ስክር ስልክ ማግኘት ስላላችሁ በጣም እናመሰግናለን። እንዲሁም ደግሞ በኋላ ላይ በደንብ የምናጣጥመው ምንቀምሰው፣ እምንበላው ወዳችንም ሞላ ሞላ ምናረግበት አሁን፣ አዎ ባይናችን ሁላ ጠግብ ያለው። ያው ግን ደሞ ስበላው ደሞ በደንብ አጣጥመዋለሁ። ማዕዱን ያቀረበችልን ማርሲላስ ስዊት ኬተሪንግ ናት። ሙሉ ማዕዱን ጣፋጩንም እንዲሁም ደግሞ ያበሻ ምግቡንም የጾሙንም የፍስጉንም ቆንጆ አርጋ አሳምራ በሚበቃችሁ ልክ ለሰርግም ለልደትም ለተለያዩ ፕሮግራሞች ታቀርብላችኋለች። እኛም ደግሞ ለሚበቃን ሰው ለጠራነው ሰው ይሄን ያህል ሰው ስንላት አረ ችግር የለውም አጣፍጪ አመጣላችኋለሁ ብላ እንግዲህ በኋላ ላይ ምላሳችሁን የምትቆረጥሙ ይሆናል። ምላስ ይቆረጥማል፣ ምናልባት ቁርጥማል ይቆረጥም ይችላል እምላባችሁን የምትቆረጡበት ቆንጆ ምግብ ይዛል እንመጣለች። በተጨማሪ ደግሞ እንዲህ እንዲህ አየር ላይ እየተንሳፈፈ ከላይ ከታች እያለ በቀረጻ እየተባበረን እያገዘን ያለው የሁልጊዜ ጊዜ አጋራች ማን ነው? እዩ ፒክቸር። አረ ከኋላ ማን ነው? እዩ ፒክቸር ነው እንግዲህ እንደዚህ እየቀረጸን ያለው። እናንተም ለሰርክ ፕሮግራም ለታዩ ፕሮግራሞች አሉ ያው እንግዲህ ከእኛ የመረጥ ነውን እኛ የወደድ ነውን እናንተ ምን ትወዱታላችሁ ብለን ስለምናምን ነው። ያምንበት ነው ደሞ ለእናንተ ይዘንም እንመጣ በጣም እናመሰግናለን። ያው የዛሬው ፕሮግራም ልዩ የሚያደርገው ፕሮግራማችን ብዙ የተለያዩ ኦርቶዶክሳዊ ፕሮግራሞች ሲካሄዱ ፕሮግራሞች መሆን ያለባቸው በምን አይነት መልኩ ነው? መንፈሳዊ ኦርቶዶክሳዊ መልካቸውን ማጣት የለባቸውም ብለን እናምናለንና ይሄን ደግሞ ለትውልዱ በተቻለን በተሰጠነ አቅም ማሳየት እንፈልጋልን እና፣ የልደት በዓል ብዙ ጊዜ ሲከበር በዘፈን ባለሙያ ነገር ነው የሚከበረው። እኛ ግን ይህን አናደርግም ብለን መንፈሳዊ መዝሙር ዘማሪያንን እነ ዘማሪ ዲያቆን ሳምሶን ነጋሽን እነ ዘማሪት በጸሎትን እንዲሁም በመሳሪያም ደግሞ የሚያጀበን ዲያቆን ዘማሪ ጸጋ አምላክም አለ። እንዚራ አሳፍ የተለያዩ ሰርግ ፕሮግራሙ ካላችሁ መሳሪያ እነሱ ያጀቧቸዋል። እንግዲህ እነሱም እያጀቡ ያሉት በጣም ደስ የሚል ነው። እንዲህ ነው መሆን ያለበት ልደት ሲከበር ሁል ጊዜ ያው አምላካችንን የምናመሰግንበት እድሜ ስለጨመረ ለእሷ እድሜ ስለጨመረ፣ ያናስበን በምስጋና ነው መሆን አለበት ለን ስለምናስብ ዛሬ ምስጋና ቀናችን ነው። የልጃችን ልደት ነው። ደስ ተሰኝተናል። ደስ አልተሰኘሽም? በጣም ደስ ብሎኝ ማርዬ። ትንሽ ሞቋታል። ያው እንግዲህ ደስታ ነው። ከውስጥ ሲፍ ነከነቅ ሙቀት አብሮ ይመጣል አይደል? እኔ ቆንጆ ብዙ ነው የሶ የለሶላብ ነው የሚያልበው ኦሆ ተደራራቢ ማለት ነው። እና እንደዛ ነው። በኋላ ላይ ኬኩን እንቀርሳለን። በመጀመሪያ ግን አባታችን ማዱን ባርከው። ማዱን ምን በላይ ይሆናል። ሁላችሁም አብራችሁን ስለመጣችሁ እናመሰግናለን። መፍዘዝ የለም መጫወት፣ መዝናናት፣ ማውራት፣ ማመስገን ይቻላል። ወደ ማት ሳይገባኝ ጌታ ሳይገባኝ አጨብጭቦ ሳይገባኝ ለዚህ ያደረስከኝ እኔ ማን ነኝ? ለዚህ ያደረስከኝ እኔ ማን ነኝ? ሳይገባኝ ሳይገባኝ፣ ጌታ ሳይገባኝ ሳይገባኝ፣ አምላክ ሳይገባኝ፣ ለዚህ ያደረስከኝ እኔ ማን ነኝ? ለዚህ ያደረስከኝ እኔ ማን ነኝ

አብራችሁ ስለቆያችሁ በጣም እናመሰግናለን። አሁን ደግሞ የጨዋታ ሰዓታችን ደርሷል። ያው አንዳንድ ጥያቄ ልጠይቃችሁ ነው ያሰብኩት። እሱም ደግሞ ያው ልደቱ የኖላዊ ስለሆነ እሱን አስመልክቶ እዚህ ጋር ከአንድ ወሩ እስከ እንግዲህ አስራ ሁለት ወር ወይም ደግሞ አንድ ዓመቱ ድረስ የተነሳው ፎቶዎች አሉ። እነሱን እደረድርላችኋለሁ ራንደምሊ ማለት ነው። ከዛ እናንተ የአንድ ወር፣ የሁለት ወር፣ የሶስት ወር የትኛው እንደሆነ በቁጥር ትነግሩኛላችሁ ማለት ነው። እዚህ ላይ ያለው የሚሆነው ቁጥር ዝም ብሎ ባዶ ቁጥር ነው ማለት የተሰጠ ነው፣ ራንደምሊ የተደረደረ ነው። እናንተ ግን አንድ ቁጥር ይሄኛው ነው፣ ሁለት ቁጥር ይሄኛው ነው፣ ሶስት ወር ይሄኛው ነው እያላችሁ በስልካችሁ ሁላችሁም ጽፉልናላችሁ ማለት ነው። እንግዲህ ሁሉንም ከአንድ ጀምሮ እስከ 12 ድረስ ሁሉንም የሚያገኘ ሰው ሽልማት ይኖረዋል። እንግዲህ መልካም ዕድል። እንዳችሁ ገብቷችኋል አይደል? ፎቶ ይሁንና ደግሞ በደንብ አሳያቸዋል። አሁን ለምሳሌ እናንተ አንድ ወሩ ነው ብላችሁ የምትገምቱት ስምንት ቁጥር ከሆነ መጀመሪያ ስምንትን ትጽፋላችሁ ማለት ነው። ከዛ በኋላ ሁለት ወሩ ደግሞ ስድስት ከሆነ ብላ የምትገምቱት ስድስት ቁጥር እያላችሁ እዚህ ላይ የተጻፉትን ራንደም የተጻፉትን ቁጥሮች ትደረድሩታላችሁ ወረታችሁ ማለት ነው፣ በየወራቶቹ ከዛ በኋላ እኛ አንድ ወሩ ይሄ ነው ብለን ስንናገር ያ ያለ ሰው ካለ እጁን ያወጣል፣ ሌላው ይወድቃል ማለት ነው። በጣም ከባድ ነው፣ ለኔ እንኳን ለነሱ ቀርቶ ለኔ እ ጨረታቸዋል። ቆይ እንደ ጊዜ ስጡን። ልብስ ነው ምንም የሚታየው አይደል? ስንት ላይ ደረስክ? ስንት ላይ ደረስክ እ እዚህ ጋ ያለው ጀማው በጣም በጣም ኃይለኛ ነው። የጻፈ ያለው ረረ ደርድረዋለች። ምን ያህል የምትመልሽ ይመስልሻል? አይ ከአምስት በላይ ይመልሳል። እኔ ወስዶ ሽልማት እሷ እኮ ሰደችው እኔ ጋ ገባ ማለት አይደል? አብረን ወስድ ምን ያህል ወደ ምትመለሽ ይመስልሻል? ሁሉንም እኮ የምጻፈው ተራ በተራ የመጀመሪያ የሚጻፈችው ሁሉ ነው የሚጻፈው ተራ በተራ። አብዬ በጣም ጠንክራ እየሰራ ነው። እንዴት ነው? ምን ያህል የምትመለስ ይመስላል? አምስት ልጅ እንደመውለድ ኢፋቤል አንድ ሁለት ወይስ ሶስት? ከተሳሳትኩ ምናልባት ምስተው የለም። እሺ እንዴት ነው አካሄዱ? አሪፍ ነው የምታገኙት ይመስላችኋል? ሚገርም ነው።

መኮረጅ ግን አይቻልም። ሀይሜ እንደራስ ምሩጭ እኔ የማላምንባቸው ሀሳቦች አሉ። አዴ አሁን እሷ ሁለት ወሩ ነው ያለችበት ላይ ሱቅ ትልከው ነበር። ተዝካለ አይሆንም፣ አድጓል። አይሆንም ይሄ እሷ አራት ወራ ላይ እያለች ጺም አውጥቷል። ይሁን እሷ አብዬ፣ እኔ ማትሪክ ራሱ እንደዚህ ያስጨነቀ አይመስለኝም እ በጣም በቃ እየሰረዘ እያስተካከለ እ ብዙ ብዙ አትኮርጅ አትኮርጅ ማይ ማን የሚያገኙ ይመስልሻል? ማን የሚያሸንፍ ይመስልሻል? እንግዲህ ያው ለማዳራት የኔ የኔቶች ምናልባት ብዙ ያገኛሉ ብዬ አስባለሁ። ምክንያቱም ብዙ ጊዜ ያው አቤት አብረን ፎቶ ስለምናነሳ ምናምን ኦር ደግሞ ያነሳውትን ስልክ እርስ በርስ ስለምንተያይ እንግዲህ ምናልባት ወይ ሀይሚ መሲ ብዙ ሊያገኙ ይችላሉ ብዬ አስባለሁ። ግን ደግሞ ያው ብዙ ፎቶዎቹ ትልቅና ትንሽ መሆኑ ያስታውቃል። ትንሽ ነው የሚያምታጠው ና ሁሉም ከግማሽ በላይሚና ያገኘዋል ከኔና ከሀይሚና ከመሲ ብዙ የሚያገኘው እኔበ ተተማመም ነገራችን አይ በጣም ትረሳለህ ፎቶ ይምታታብሃል ከዚህ በፊትም እኮ ጠይቄ አቃለሁና ትስታለህ እና ፎቶ እንደሚታታብህ አቃለሁ እኔ ነኝ በብዛት ደግሞ እነዚህ አሁን አብዛኛውን እዚህ ላይ ያለውን እኔ ነኝ ያነሳሁት ፎቶውን ስለዚህ እኔ አውቀዋለሁ እኔ በወር በወር አስቀምጠዋለሁ እ ራሷ የማስታውሰው አንድ ወር ሁለት ወር ሶስት ወር ሚል ፋይል አለኝ እና እዛ ላይ ስለማስቀምጠው አረሰው አንተ ግን ያው ድብልቅልቅ ስለሚል ወሩን ለምታስታውስ አይመስለኝም እንግዲህ ሞ መሞከር ትችላለህ በጣም አሪፍ እሺ የሰጠናችሁ ሰዓት አልቋል አልቋል ይለቅ ጥያቄ ሰባት ቁጥር የትኛው ህፃን ነው የምንገምተው ሰባት ቁጥር ሰባት ቁጥር ፂም ያለውን ሳይሆን ፂም የሌለውን ነው። እኔ በነገራችን ላይ ከልጄ በጣም የምወደው ፎቶ ይሄን ፎቶ ነው። በጣም ነው የሚያዝናናኝ። እግሩን አጥፎ ሲተኛ ማለት ሲቀመጥ ማለት ነው። ድገም ማለት ነው። ድገም ማለት ነው። ይሄው ተደገመለት። መድኃኒዓለም ሰጠን። ሰላም ይገላግላት። ተመስገን። ሁላችሁም አይ ሁላችሁም የምትመልሱት በትንሹ ሁለት አለ። በቃ ሁላችሁም ልትመልሱት የምችሉት ማለት በባዶ እንዳትወጡ ብዬ ነው እንደዚያ ያደረኩት። ጋለሪ ውስጥ ግቡ፣ እስኪሻት አድርጉት። ሁላችሁም ኢዲቲንግ የሚባል እሺ፣ ልንጀምር ነው። ከኋላ እንጀምር ከፊት አንዱን ከኋላ እንጀምር። ያ ሁላችሁም ታገኙታላችሁ ብዬ ነው የገመትኩትን የአንድ አመቱ ወይም የ12 ወሩ ፎቶ የትኛው ነው? ሁላችሁም በጋራ ከስምንት ውጭ ያለ በስነ ስርዓት ያሳያል። ከስምንት ውጭ አይ ስምንት ውጭ አስራ ሁለት ብላለች። ልልከአን ሰው ይ እሱም አቫንቲ ናችሁ ብዬ ነው። ያው እንግዲህ እንደምታዩት ስምንት ቁጥር ነው። ስምንት ቁጥር ያው ፒክቸር ያነሳው የእልደቱ ቀን የተነሳው ፎቶ ስለሆነ በደንብ ነው የሚያስታውቀው። ወደ አንደኛ ወር እንሄዳለን ማለት ነው፣ ስለዚህ አንደኛው ወር የትኛው ነው? እኔ እርግጠኛ ነኝ የሚል ካለ መናገር ይችላል። እንዴ ሁሉም። እሺ፣ ምናልባት ቀርብ ስለሆነች አንደኛው ወር ዘጠኝ አብዬ ዘጠኝ ብሏል። አንደኛው ወር አስራ አንድ ብላለች። እሺ፣ እዚህ ጋር ደግሞ ዘጠኝ ዘጠኝ 11 እና ዘጠኝ 11 የተባለ ነው። የመጀመሪያው ወረው ፎቶ የትኛው ይመስላል? 11 ወይ 9 በብዛት ይመስላል 11 ነው። እሺ እኔ አልዘባርቅም። ዘጠኝ ዘጠኝ ነው ለኔ። እሺ እንዳለ ዘጠኝ ነው። 11 ባልና ሚስት ተለያይተዋል። ይሄ በጣም ፈታኝ ነው ለኔ። እንኳን ለናንተ ለኔ ራሱ ፈትኖኛል። የኔ ልናገር እሺ። እኔ አስራ አንድ ብያለሁ። ያው እንግዲህ ፎቶ አነሳሱ ራሱ ይናገራል። ተጠቅልሎ የተኛው የአንድ ወር ፎቶ ነው። እዚህ ጋር መልሳችኋል። እኔ ልንገርህ፣ አይ አብዬ ሀይሚ እና መንቴ ናቸው የተሳሳቱት። እና እዛ ጋር ናቲ ናቲ አንድ ነገር እያለች ነው ቀደም ተከልክላ ነበር፣ አሁን ተፈቅዶላታል። ስለዚህ ወደ ሁለተኛ ያለን አንዳንድ ነጥብ ያጣችሁ እራሳችሁን ያው ታቁታላችሁ። አንዳንድ ነጥብ አጣችኋል። ከዚህ በኋላ ላሚስትም ሚስትም ሊኖር ይችላል። ስለዚህ ሁለተኛ ወሩን እኔ ልንገራችሁ በጣም ቀላል ስለሆነ ሁለተኛ ወሩ ያው ዘጠኝ ቁጥር ነው። ኦቢዬስሊ እየታወቀ ነው። በቃ ዘጠኝ ቁጥር ያላላለን

አስራአንድ ብሎ ዘጠኝ ልክ ነው። አብይን አብይን ይል አስራአንድ ዘጠኝ ብዙዎቻችሁ መለሳችሁታል። ያው የተሳሳታችሁ ብቻ ያላገኛችሁት እንጂ ሁለቱ ስለተቀያየረባችሁ ነው። ስለዚህ አሁን ሶስተኛ ወሩ የትኛው ነው ማለት ነው? እርግጠኛ የሆነ ሰው አንድ ነው። አንድ አንድ ቁጥር። እኔ አንድ አይደለም ያልኩት። ሁለት ሁለት ነው ያለችው። አንድ አንድ ነው። አንድ አንድ ቁጥር። ስለዚህ አብዛኛው አንድ ቁጥር ብሏል ማለት ነው። አይ አይደለም፣ ሁላችሁም አንድ ቁጥር ያላችሁት ከቴት ውጪ ነው። ቴት ብቻ ነው ሁለት ቁጥር ያለችሁ፣ ሁለት ቁጥር ነው። ምንድነው ያላችሁ እንዴት ማስተኛት እየተቻለ በሁለት እግሩ ይቆማል እየተባለ ነው? ፀጉር ቤት ውስጥ አስተካክለዋል። ይኸውልህ፣ ስለዚህ ሁለት ቁጥር ሶስተኛ ወር ሆኗል ማለት ነው። እንግዲህ አሁን እቴትና ነፂ ናቸው እየተፎካከሩ ያሉት፣ ግን እነሱ ከእሳቱና እናንተ ደግሞ አንድ የሳታችሁት ከመለሳችሁ እኩል ትሆናላችሁ ማለት ነው። ስለዚህ አራተኛ ወሩ ይደርስናል ማለት ነው። አራተኛ ወሩ አሁን የትኛው ነው? ያው አራት ላይ በጣም ብዙ መልስ ነው የሰማሁት። አስር አለ፣ ሰባት አለ፣ አስራ ሁለት አለ፣ አንድ አለ፣ እነዚህም በሙሉ ሰምቻቸዋለሁ። ያው እንደ ቅድሙ ነው፣ ተገላቢጦሽ ነው። አንድ ቁጥር ነው፣ አራት አይወር ማለት ነው። አራት ወሩን ጨርሰናል። አምስት ወሩ ደርሰናል ማለት ነው። አምስት ወሩ ሰባት ሰባት እየተባለ ነው። ሰባት ሰባት እየተባለ እናንተስ? አስር አለ። እሺ፣ ስድስት ስድስት አለ። እሺ፣ አምስት ወሩን አምስት ወሩን በቃ ይሄን ያለው ቁጥር ማለት ነው። ሰባት ሰባት ተብሏል፣ አስር ተብሏል፣ ስድስት ነው የተባለ፣ ሌላ ስድስት እንግዲህ። አምስት ወሩ የትኛው ነው መሰላችሁ? በሚገርም ሁኔታ ሁላችሁም አላገኛችሁትም። አምስት ወሩ እዚህ ጋ ነው ያለ። አምስት ወሩ አስራ ሁለት ቁጥር ነው። የስድስት ወሩንም ያው እንደ ቅድሙ ነው፣ ያው ሂንት አለው። የስድስት ወሩም ፎቶ ላይ ራሱ ይናገራል። እና እሱን ትስታላችሁ ብዬ አላስብም። ስድስት የስድስት ወር በአንድ ላይ ስለዚህ አራት መልሳት ፈለው ያስታውቃለች፣ ጋር ታፋለች ግማሽ የተነሳው ማለት ነው። ለማንኛውም ስድስት ወሩንም አብዛኞቻችሁ አግኝታችሁታል። ያው እዚህ ጋር ዮ ፒክቸር ያነሳልን ፎቶ ነው። ቪዲዮ እራሱ ሰርተንበታል። በተለይ ዩቲዩብ ቪዲዮ እና ስድስት ወሩ ያው አራት ቁጥር ነው ማለት ነው። ስለዚህ ወደ ሰባት ወሩ እንሄዳለን። ወደ ሰባት ወሩ እንሄዳለን። አሁን ሰባት ወሩን እንግዲህ በእርግጠኝነት ካለበለዛዚያ ከጨዋታ ነው የማስወጣችሁ። ስድስት አስር፣ ስድስት አስር። ሌላ ማን ያላችሁት? አምስት አስራ ሁለት አምስት ስድስት እና አስር ነው ያላችሁ፣ እና ሰባት። ለማንኛውም እሺ፣ እኔ ልንገራችሁ። የሰባት ወሩ ፎቶ ስድስት ቁጥር ነው፣ ስድስት ቁጥር። ስምንተኛው ወር አሁን ያው ከጻፋችሁት ውጪም ቢሆን መናገር ትችላላችሁ። ሶስት ነው። እሺ፣ ሌላ ከሶስት ውጪ አስር አስር አለ። እሺ፣ አምስት ስለዚህ አሁን ይሁን ልንገራችሁ። ያው ስምንት ወሩን ቪዲዮም ሰርተንበታል አርባ ምንጭ ሄደን ስምንት ወሩን ኬክ ቆርሰን ያከበርንልን አስር ቁጥር ነው ማለት ነው። ተመልካቾች እናንተም እየገመታችሁ እናንተም በመጀመሪያ ጽፋችሁ ካልሆነ ዘጠኝ ወሩ አስር ወሩና አስራ አንድ ወሩ የቀረው ይሄንን ከጻፋችሁት ውጪ እንድትገምቱ አድርጋችሁ ያው የጻፋችሁት ኦልሞስት ከግማሽ በላይ ኤክስ ስለሆናችሁ ዘጠኝ ወሩ፣ አስር ወሩ እና አስራ አንድ ወሩ ከቀሩት ውስጥ የትኛው ነው? ሰባት ቁጥር፣ አምስት ቁጥር እና ሶስት ቁጥር እንደዚህ ናቸው የቀሩት? ከሶስቱ ውስጥ ዘጠኝ፣ አስር እና 11 የትኛው ነው የሚለውን? አዎ ወተርታ ከሶስቱ ሰባት፣ አምስት፣ ሶስት፣ ሰባት፣ አምስት፣ ሶስት፣ አቴት እና ሀይሚ መሲ ቢኒ እንደዚህ ናቸው፣ ምናምን እንደዚህ ናቸው። እሱ የተገለበጠው ምንቴም፣ ደግሞ ተገልብጣል። አዎ፣ ስለዚህ ትክክለኛው አንድ ሰው ብቻውን ባገኝ የሸልማችሁ ነበር፣ አልተገኘም ሆነ። አይ አንድ ሰው ብቻውን የመለሰ አሁን ለምሳሌ ምንቴ ብትመልሰው ኖሮ ማለት ነው። እቴት ሃይሚ እነዚህ ሁላችሁም ልክ ናችሁ። 7 5 3 ነው 7 5 3 ይሄ ዘጠኝ ወሩ ነው። ያው እንግዲህ አሸናፊው በደንብ ለመለየት አስቸጋሪ ነው፣ አዳጋች ስለሆነ ሽልማቱን እኛው አስቀርተናል እዚሁ ማለት ነው። ከግማሽ በላይ ስታችኋል። ብቻ ተመልካቾችም ራሳችሁ በየቤታችሁ ሆናችሁ እንደገመታችሁ እርግጠኛ ነኝ። ምን ያህል እንደመለሳችሁ ደግሞ ኮሜንት ላይ ያስቀምጡልን። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሎ ቆሞ ለምስጋና ጎሙልምስጋና ባህር ተከፈለች፣ እስኪ እስኪታይ መሬቱ ፈርቦን ወደቅ አልስራም ትንክቶ ደካሞቹም ጸንተው ተራመዱ፣ ኃይለኞቹም ይየው ተባረዱ። እንደ እግዚአብሔር ያለ ለማንም የለምና እንደ እግዚአብሔር ያለ